በአዲስ አበባ ሀገረ ስብከት የሰማነው እጅግ አስደንጋጭ ዜና ብፁዕ አቡነ ሕርያቆስ ከፍተኛ ሐዘን ውስጥ ወድቀዋል። አዲስ አበባ ሀገረ ስብከት ምን ተፈጠረ? ከወደ ቤኒሻንጉል የሰማነው እጅግ አስደንጋጭ መርዶ አለ። በአንድ ጀንበር ብቻ በቤኒሻንጉል በአንድ ወረዳ አርባ ሁለት ንጹሃን ዜጎች በታጣቂዎች መጨፍጨፋቸውን መገደላቸውን መረጃዎች ደርሰውናል። እሱንም በስፋት የምናደርሳችሁ ይሆናል። ዘማሪት አቦነሽ አድነው ከፍተኛ የሆነ የጤና እክል እንዳጋጠማት ሰምተናል። ሰላም ሰላም፣ ውድ የጊዜ ቲዩብ ቤተሰቦች እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም በአዳዲስ መረጃዎች ተመልሰን መጥተናል። በዛሬው መረጃችን ላይ በመግቢያችን ላይ እንደጠቀስንላችሁ በአዲስ አበባ ሀገረ ስብከት እጅግ አስደንጋጭ የሆነ ክስተት ተፈጥሮ ሰምተናል። ብፁዕ አቡነ ሕርያቆስም ከፍተኛ የሆነ ሐዘን ገጥሟቸዋል። በአዲስ አበባ ሀገረ ስብከት በሚገኝ አንድ ቤተ ክርስቲያን ላይ እጅግ ከፍተኛ የሆነ የእሳት አደጋ ደርሶ አንድ ቤተ ክርስቲያን ሙሉ በሙሉ መውደሙን መረጃዎች እየደረሱን ይገኛሉ። ህዳር 14 ቀን ማለትም በትላንትናው እለት በኢትዮጵያ ኦርቶዶክስ ተዋ ዶ ቅድስት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ልዩ ቦታው በተለምዶ አጠራር እንግዲህ ወይራ ሰፈር እየተባለ በሚጠራው አካባቢ የሚገኘው የወይራ ገነተ ሰማይ ቅድስት አርሲማና መንበረ ብርሃን አቡነ እጨጌ ዮሐንስ አብያተ ክርስቲያናት መኖራቸው ይታወቃል። ይሁንና በትላንትናው ዕለት በደረሰን መረጃ መሰረት እንግዲህ ለሊት ስድስት ሰዓት አካባቢ በተነሳው ድንገተኛ የእሳት አደጋ የቅድስት አርሴማ ቤተ ክርስቲያን ላይ ሙሉ በሙሉ ውድመት እንዳጋጠመውም ታውቋል። ከቦታው በተገኘው መረጃ መሰረት እንግዲህ እስካሁን ድረስ የአደጋው ምክንያት ያልታወቀ ሲሆን የሚመለከታቸውም አካላት ተገቢውን ማጣራት እያደረጉ እንደሆነ መረጃዎች ደርሰውናል። በቤተ ክርስቲያኗ ውስጥ የነበሩት ታቦታትም ምንም ጉዳት እንዳልደረሰባቸው የታወቀ ሲሆን በአሁኑ ሰዓትም የሚመለከታቸው አካላት በጉዳዩ ላይ እየተነጋገሩ ስለመሆኑ፣ የአደጋ መንስኤና መልስ አዲስ መረጃ እንደተገኘም የምናደርሳቸው ይሆናል። ይሁንና ብፁህነታቸው ብፁህ አቡነ ሕርያቆስ በእሳት አደጋ ወደ ወደመው ወደዚህ ስፍራ ወደ ቅድስት አርሴማ ቤተ ክርስቲያን ያቀኑ ሲሆን በዛም ተገኝተው የሚያደርገው ምእመናንን እና እንዲሁም ደግሞ በአብያተ ክርስቲያናት የሚገኙ አገልጋይ ካህናትንም አጽናንተዋል። ብፁነታቸው እንግዲህ እንደሚታወቀው የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀጳጳስ መሆናቸውን ሁላችንም እናውቃለን። ታዲያ ብፁነታቸው ብፁ አቡነ ሕርያቆስ በዚሁ አጥቢያ ወይም በዚህ ቤተ ክርስቲያን በመሄድም ለምእመናኑ መጽናናትንም ተመኝተዋል። በስፍራው የደረሰውንም ጉዳ ሰዓት አይተው ጎብኝተውም ተመልሸዋል። ከብጹህነታቸው ከብጹህ አቡነ ሕርያቆስ በተጨማሪም በስፍራው ያቀኑት ብጹህ አቡነ ኤጲፋኔዎስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስም በስፍራው የተገኙ ሲሆን ቤተ ክርስቲያኑ ከታቦቱ በስተቀር ሙሉ በሙሉ የወደመ ሲሆን፣ ሶስት የደብሩ ካህናት በእሳቱ ውስጥ አልፈው ታቦቱን ይዘው እንደወጡ ያነጋገሯቸው ካህናትም ገልጸዋል ሲሉ የአዲስ አበባ ሀገረ ስብከት ሚዲያ ዘገባውንም አድርሶናል። ሌላኛው መረጃችን ደግሞ ከወደ ቤኒሻንጉል ጉሙዝ ክልል የሰማነው እጅግ አስደንጋጭ መርዶ ነው። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ሕጻናት እንዲሁም ደግሞ ነፍሰ ጡር እናቶችን ጨምሮ ከአርባ ሁለት በላይ ንጹሐን ዜጋዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ መረጃውን አድርሰዋል። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው እንግዲህ ቤኒሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመ ሲሆን ቅዳሜ ህዳር 13 ቀን 2018 ማለትም ከትላንት በስቲያ ይህንንም ጥቃት ማድረሳቸው ተሰምቷል። የቡለን ወረዳ አስተዳዳሪ የሆኑት አቶ ነመራ ማሩም በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ቢገልጹም የአካባቢ ሚሊሻዎችና ና የአካባቢው ሌሎች ባለስልጣናት ደግሞ ቅዳሜ እለት ብቻ አርባ ሰዎችን መቅበራቸውንና እሁድ እለት ደግሞ ወደ ቡለን ለህክምና ሄዱ ሁለት ሰዎች መሞታቸውን እንዲሁም ደግሞ እነሱም እሁድ እለት መቀበራቸውንም ገልጸዋል። ከቤኒሻንጉል ጉሙዝ ክልል ቡለንና ወንበራ ወረዳን የሚያካትተው የህዝብ ተወካዮች ምክር ቤት የሆኑት ዶክተር መብራቱ አለሙ ደግሞ በበኩላቸው እንደገለጹትም ጥቃቱ ቅዳሜ ለሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውንም ተናግረዋል። የምክር ቤቱ አባሉ እንደገለጹትም ከሆነ እንግዲህ ለቢቢሲ እንደተናገሩትም በኩጂ ቀበሌ ከተማ ላይ ነዋሪዎች እንቅልፍ ላይ ያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸውን ንጹሀን ዜጎች በሙሉ ግድያ እንደፈጸሙባቸውም ተናግረዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰባቸውን አባላት የተገደሉባቸው አንድ ግለሰብ ደግሞ በበኩላቸው ታጣቂዎቹ አርባ አንድ ሰዎችን መግደላቸውን እንደሚያውቁም ተናግረዋል። ከባቢው ላይ በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ አርባ ሁለት የሚጠጋ ንጹሀን ዜጎችና የ የወረዳው ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናትም ገልጸዋል። ስለ ጉዳዩም ማብራሪያ ሰጥተውበታል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉትም ከሆነ ታጣቂዎቹ በኩጂ ከተማ መሀል በመግባት በፈጸሙት ጥቃት ነው እንግዲህ ወደ አርባ ሰዎች መገደላቸውን ቆስለው ደግሞ ሆስፒታል ከገቡት ውስጥም ሁለቱ ሞተው መገኘታቸው ወይንም ደግሞ ከሆስፒታል መመለሳቸውን መስማታቸውንም ለቢቢሲ አሳውቀዋል። ታዲያ ዶክተር መብራቱ አክለውም ስለ ጉዳዩ እንደገለጹት ከሆነ ሰላሳ አንድ ሰዎችን አስክሬን ቆጥር ያለው ያሉ ሲሆን ሟቾች የተገደሉበት በየቤታቸው ደጃፍ እንደነበር እንዲሁም ደግሞ መንገድ ላይ የተገኙ በሙሉ መገደላቸውንም ተናግረዋል። መንግስት እንግዲህ በሽብርተኝነት የፈረጀው ራሱን ኔ ብሎ የሚጠራው የኦሮሞ ነፃነት ሰራዊት ታጣቂዎች እንደፈጸሙትም በተነገረው በዚህ ጥቃት ላይ እንግዲህ ከአንድ አመት ህፃን ጀምሮ እስከ 8 አመት አዛውንት ሴት፣ ነብሰጥሮች ጭምር እንደሚገኙበትም የምክር ቤት አባሉም ተናግረዋል። ጉዳዩ እጅግ አሰቃቂ እንደነበርም ገልጸዋል። ነገር ግን በዚህ ጉዳይ ላይ ከሰዎች በላይ የተገደሉበትን ይህንን ጥቃትም በተ በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ነገር ግን ከአርባ በላይ ሰዎች የተገደሉበት ይህንን ጥቃት በተመለከተ እንግዲህ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን ድረስ የተሰጠ ምንም አይነት አስተያየት የለም። ቢቢሲ ያነጋገራቸውም ነዋሪዎችና ባለስልጣናትም ጥቃቱን የኦሮሞ ነጻነት ሰራዊት ወይንም ደግሞ ሸኔ ታጣቂዎች መፈጸማቸውንም ተ ተናግረዋል። እንግዲህ እንደሚታወቀው ይህንን ሰራዊት ወይንም ደግሞ እነዚህን ታጣቂ ቡድኖች መንግስት ከዚህ ቀደም በፓርላማ በአሸባሪነት እንደፈረጃቸው ሁላችንም እናውቃለን። ታዲያ ይህ ቡድን ነው በአሁኑ ሰዓትም ግድያዎችን እየፈጸመ የሚገኘው፣ በማለትም በስፍራው የሚገኙ መረጃ አድራሾችም መረጃውን አድርሰዋል፣ ለቢቢሲም ተናግረዋል። የቢቢሲ አፋን ኦሮሞ አ አገልግሎትም ከቡድኑ ምላሽ ለማግኘት ያደረገው ጥረትም እንዳልተሳካለት ገልጿል። እንግዲህ ይህ ታጣቂ ቡድን በየስፍራው የሚያደርሳቸው አደጋዎችና የግፍ ጭፍጨፋዎች እንዲሁም ደግሞ ንጹሐን ዜጎችን የመግደል ሂደቱ ተባብሶ እንደቀጠለ ነው። በአሁኑ ሰዓትም በቤኒሻንጉል ጉሙዝ ክልል የተሰማው መረጃ ይህንኑ በግልጽ የሚያመለክትልን ነው። ስማቸው እንዳይገለጽ ሲጠየቁ እንዲሁም ደግሞ በአካባቢው ለረጅም ጊዜ መኖራቸውን የሚናገሩት አንድ ነዋሪም ለቢቢሲ እንደተናገሩት ከሆነ ከኛ ቤት ውስጥ የወንድሜ ሚስት፣ ሁለት ልጆች፣ አንጋፋ ወንድሜ እንዲሁም ደግሞ ልጁን ጨምሮ በቤቱ የሚገኙ ሁለት ሰራተኞች፣ በአጠቃላይ ወደ ስምንት የሚጠጉ ቤተሰባቸውም በጥቃቱ እንደተገደሉም ተናግረዋል። በአካባቢው በአጠቃላይ የሞቱ ሰዎችም አርባ አንድ መሆናቸውን እንደሚያውቁ የሚናገሩት እኚህ ነዋሪ እንግዲህ ሟቾቹን የሚቀብሩበትም ሬሳ ሳጥን መጥፋቱንም በሀዘን ገልጸዋል። በአንድ ጉድጓድ ብቻ ሶስት ሶስት አራት አራት እንዲሁም ደግሞ አምስት አምስት እያደረጉ እንደቀበሯቸውም በጅምላ መቅበራቸውንም ተናግረዋል። ይህ እንግዲህ አሰቃቂ ግድያ ነው። ከግድያውን በላይ ደግሞ እንግዲህ የጅምላ ቀብር ነው የተደረገላቸው። ነዋሪዎቹን የሚቀ የሚቀበሩበት እንዲሁም ደግሞ የሚቀበሩበት ሳጥን እስከ መጥፋትም ደርሷል። ይህ ጉዳይም በእጅጉ ልብ የሚነካና አሳሳቢ አሳዛኝም ክስተት ነው። አካባቢው ላይም ስጋት በመኖሩ ምንም ጊዜ እንደሚጠብቁ የሚናገሩት ነዋሪዎቹ እንግዲህ እለቱ የጾም መያዣ እለት ስለነበርም ነዋሪ ወደ ቅርጫ መከፋፈል በሄደበት ወቅትም ጥቃቱ እንደተፈጸመም ተናግረዋል። በጥቃቱም ሕጻናት መገደላቸውን የሚ ተናገሩት እኚህ የአካባቢው ነዋሪ እንግዲህ የታላቅ ወንድማቸውን የሁለት ዓመት ልጅ እንዲሁም ደግሞ የሌላ የወንድም ልጃቸው የአንድ ዓመት ከሰባት ወር ጨቅላ ህፃን መገደሉንና ና የ14 ና የ15 ዓመት ልጆችም መገደላቸውን አክለው ገልጸዋል። እንግዲህ ይህንን ጥቃት ፈጸመ የተባለው የሸኔ ቡድን ነው የሚሉት እኚህ ነዋሪ እንግዲህ በተኙበት ቦታ ላይ ቤታቸውን ሰብረው ገብተው ግድያውን መፈጸማቸውንም ለቢቢሲ አስረድተዋል። ሌላው የቡለን ወረዳ በኩጂ ቀበሌ ነዋሪ የተፈጸመውንም ግድያ አሰቃቂ ሲሉም ጠርተውታል። የተገደሉትም ሰዎች ቀብራቸው ቅዳሜ ዕለት መፈጸሙንም ተናግረዋል። በቀበሌው ሚሊሻ መሆናቸውን የገለጹት ግለሰብ ደግሞ በጥቃቱ ስለተገደሉት ሰዎች ተጠይቀው በሰጡት ምላሽም ሴት አስራ አምስት ህጻናት አስራ ስድስት አዛውንቶች አራትና ሚሊሻ አምስት በማለት በታጣቂዎች የተገደሉትን ሰዎች በጾታና በእድሜ ዘርዝረውም ተናግረዋል። በዚህ ቁጥርም ላይ እንግዲህ የህጻናት ልጆች ቁጥርም ከፍ ብሎ ታይቷል። አስራ ስድስት ህጻናት በአንድ ጀንበር ነው እንግዲህ መገደላቸው የታወቀው። ይህ ጉዳይም እንግዲህ እጅግ አሳሳቢ ሆኗል። ቅዳሜ እለትም አርባ ሰዎች መቅበራቸውን የተናገሩት እኚህ የሚሊሻ አባል እንግዲህ በእለተ እሁድ ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከልም ሁለት ሰዎች ሞተው መምጣታቸውንም ገልጸዋል። እንግዲህ በጥቃቱ የሚጠቡ ስድስት ህጻናት መገደላቸውን ገልጸው በአጠቃላይ ህጻናት በሚባል መደብ ብቻ የተቀመጡ እድሜያቸው ከ አስራ አምስት አመት በታች የሆኑ ህጻናት ናቸው። እንግዲህ 16 ህጻናት እየተገደሉት ታጣቂዎቹን ለመከላከል ሲታኮሱ ከሞቱ ከአምስት ሚሊሻዎች ውጭ እንግዲህ አጠቃላይ የተገደሉት ነዋሪዎችም በተኙበት በቤታቸው ሳሉ ሰላማዊ የሆኑ ዜጎች እንደነበሩም ይህ የሚሊሻ አባል እንግዲህ ለቢቢሲ ተናግረዋል። አክለውም ከሟቾዎች መካከል እንግዲህ ነፍሰ ጥሮዎችም ምንም እንደሚገኙም ተናግረዋል። ይህ ጥቃት እንግዲህ እጅግ አሰቃቂና አስከፊ ነው። በዚህ ጉዳይ ላይም በርካቶች በእጅጉ አዝነዋል። በአንድ ጀንበር አርባ ሁለት ንጹሃን ዜጎችን ማጣት ቀላል አይደለም። ይህ ጉዳይም በዚህ ጉዳይ መንግስት ምላሽ ሊሰጥም ይገባል። እነዚህን አጥፊ አካላትም ሊያስቆማቸው ይገባልም እንላለን። ሌላኛው መረጃችን ደግሞ ዘማሪት አቦነሽ አ አድነውን የሚመለከት ይሆናል። እንግዲህ በመግቢያችን ላይ እንደጠቀስንላችሁ ዘማሪት አቦነሽ አድነው ከፍተኛ የሆነ የጤና እክል እንዳጋጠማት ሰምተናል። በዚህም ምክንያት እንግዲህ ለዘማሪት አቦነሽ አድነው የጸሎት ጥሪም ቀርቧል። ተወዳጇ የቅድስት ቤተ ክርስቲያናችን ዘማሪት አቦነሽ አድ ነው ከዚህ ቀደም እንግዲህ በሙዚቃ ዓለም እንደነበረች ሁላችንም እናስታውሳለን። ነገር ግን ከረጅም ዓመታት በፊት በይፋ ወደ ቅድስት ቤተ ክርስቲያን መመለሷንና ተወዳጅ የሆኑ የቅድስት ቤተ ክርስቲያን ዝማሬዎችን እንዳወጣች ሁላችንም እናውቃለን። ታዲያ ይቺ ተወዳጅ የቅድስት ቤተ ክርስቲያናችን ዘማሪት አቦነሽ አድነው ነው እንግዲህ መታመሟን ልጇ በማህበራዊ ሚዲያ ገልጻለች ዘማሪት አቦነሽ አድነው ቀዶ ጥገና ህክምና ያደረገችም ሲሆን በአሁኑ ወቅትም ከህመሟ እንድትፈወስና ና ሙሉ ጤንነትም እንድታገኝ መላው የኢትዮጵያ ህዝብና ምእመናን በጸሎት እንዲያግዟትም ልጇ ጥያቄ አቅርባለች ዘማሪት አቦነሽ አድነው እንግዲህ ለቤተክርስቲያን ክርስቲያን አገልግሎት ያበረከተቻቸው አስተዋጽዎች ከፍተኛ መሆናቸው ስራቸውን ሁላችንም እናውቃለን። በዚህ በአስቸጋሪ ጊዜም ሁላችንም በአንድነት በመሆን ፈጣሪ ምሕረቱን እንዲልክላትና በፍጥነት ወደ ዝማሬ አገልግሎቷ ቅድስት ቤተ ክርስቲያንን ወደ ማገልገል ስራዋ እንድትመለስ በጸሎት እናስባት የሚል ጥሪም ቀርቧል። ፈጣሪ ምሕረቱንም እንዲልክላት እንድንማጸንም ልጇ አሳስባለች። ሁላችንም እንግዲህ ለዘማሪት አቦነሽ አድነው በጸሎት እንድናገዛት ስንል እኛም መልእክታችንን እናደርሳለን። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።